ጤና ይስጥልን ውድ ተመልካቾቻችን ዛሬ ደግሞ ከዶክተር ጤናዬ ጋር ስለ ደስታ፣ የደስታ ስነ ልቦና ልናወራ ተገናኝተናል። ደ ወርልድ ሃፒነስ ሪፖርት የሚል ከ2002 እንደ አውሮፓውያን አቆጣጠር ማለት ነው የሚወጣ ሪፖርቶች አሉ እና በነዛ ሪፖርቶች ውስጥ በተርታ ያስቀምጣሉ ሀገሮችን እና ስድስት መስፈርቶች አላቸው። አንደኛ ደስተኛ የሚባሉ ሀገሮችን ለማን ናቸው፣ ሁለተኛ እያሉ ሶስተኛ እያሉ ያወጣሉ። እና የ2024 የዚህ የስታቲስቲካል አናሊሲስ ሪፖርት ላይ እንደሚያሳየው አንደኛ የወጣቸው ፊንላንድ ናት። እና እንግዲህ እነዚህ ስድስት መስፈርቶች ብለን ያልናቸው ለምሳሌ ጂዲፒውን ይጨምራል፣ ውስጣዊና ውጫዊ የሙስና ደረጃ፣ የሰው ፐርሰፕሽን፣ የሰው እይታ ምን ይመስላል የሚለውን ያካትታል። የማህበረሰቡ ቸርነት ምን ይመስላል የሚለውን ነገር ያካትታል። እንደዚሁም የተለያዩ ስለ ጤና ከጤና ጋር ለረጅም ዓመት የሚኖሩ ያንን ሁሉ አካተው እነዚህን ጨምቀው ነው እንግዲህ ራንኩን የሚያወጡት ማለት ነው። እና ኢትዮጵያ አየዋትና መቶ ሰላሳኛ ነው የወጣችው ማለት ነው። እንግዲህ ዛሬ ከዶክተር ጤና ጋር የምናወራው ስለ አገራት ደስታ አይደለም ስለ ግለሰብ ደስታ ነው። እና ደስታ ምንድን ነው? ደስታ ከየት ይመጣል? የሚሉትን አንስተን እንወያያለን። እና ዶክተር ጤና እንደ ወትሮው እንግዲህ ተገኝተሽ በዚህ ቦታ አንድ ላይ እንድናወራ ስለፈቀደች በጣም ደስ ብሎኛል። በጣም አመሰግናለሁ። እኔም በጣም ደስተኛ ነኝ። ዶክተር ሰብለ ዛሬ ደግሞ እንደገና ውይይታችንን መቀጠል ስለቻልን ተመልካቾቻችን እንድትከታተሉን በደስታ እንጠይቃቸዋለን። ስለ ደስታ ስናወራ መጀመሪያ አንድ ነገር ከመተንተንና ያንን ነገር ከመግለጽ እንጀምራለን እና ምንድነው? ደስታ ማለት ሰዎች ደስተኛ ነን ሲሉ ምን ማለታቸው ነው የሚለው ከዛ ጀምረን ሌሎችን ጥያቄዎች እንግዲህ አብረን ብናወራ ደስ ይለኛል። ደስታ ማለት የአሉታዊ ስሜት አለመኖር ማለት አይደለም፣ ወይም ደግሞ የህይወት ጫና የለም ማለትም አይደለም። ደስታ በአጠቃላይ ትርጉም ያለውና የሚያረካ ህይወት መኖር መቻል ማለት ነው። እንዲሁም ደግሞ አዎንታዊ ዝንባሌ በአስተሳሰብ ደረጃ፣ በግንዛቤ ደረጃ፣ የህይወት እይታ በዛ ሁሉ አዎንታዊ እይታ ያለው ማንነት የሚሰጠው ሰላማዊ ስሜት ነው። ስለ ደስታ ስናወራ አንዳንድ ሰዎች ደስታን የሚያዩት አንቺ መጀመሪያ ከነሳሹ ነው የስቃይ ወይም የህመም ወይም ደግሞ የፔን አለመኖር እና እንግሊዘኛው ሀፒነስን እና ፕሌዥር ብሎ ቢለያየውም አማርኛው ደስታ ብለን የምንለው ደስታ ደስታ ነው። ግን ፕሌዥር ብለን የምንለው ከአንድ ከምንበላው፣ ከምናደርገው የምናገኛቸው አዎንታዊ ስሜቶች ብለን እንበላቸው እና ስለዚህ አንዳንዱ ቲዎሪዎች የሚሉት እንደዚህ አይነት ፕሌዥር መከታተል ያ ነው ደስታ እና ያንን የምናገኘውን ፕሌዥር መከታተርና እና ደግሞ ስቃይና ህመም ያለውን ነገር ደግሞ ማስወገድ፣ አንደኛው ደስታ ብለው የሚተረጉሙት አንደኛው ከቲዮሪ እሱ ነው። ሌሎች ደግሞ ቲዎሪዎችን ደግሞ ስናይ ደግሞ ፖዚቲቭ ሳይኮሎጂን ስንወስደው ደስታ ከምን ጋር የሚያያዘው ትርጉም ካለው ህይወት ጋር ከአላማመር ህይወት ጋር እና ያንን ነገር ከማሳካት ጋር በተያያዘ እርካታን ያያይዛል። ከተለያዩ ነገሮች ጋር ደግሞ እያያዘ ማለትም እንግዲህ አንድ ሰው ደስተኛ ሊሆን ከሚችሉባቸው ነገሮች መካከል ምንድን ነው ብለን ብናነሳ አንዳንዶቹ መጥቀስ ትችላለች። ለምሳሌ ምንድን ናቸው እነዚህ አንዳንድ ደስታን ይሰጡን፣ ደስተኛ እንድንሆን ሊያደርጉ የሚችሉ ነገሮች ምንድን ናቸው? ከምን ተነስተለው ደስተኛ የምንሆነው የሚለውን ነገር እንዳውራ ደስ ይለኛል። ደስታ የሚሰጡን ነገሮች አንድ ወጥ ወይም አንድ ነገር አይደለም። አሁን ለምሳሌ ሰው ከራሱ ጋር ያለው ግንኙነት፣ ከራሱ ጋር ስለ ራሱ ያለው እይታ፣ ስለራሱ ያለው ስሜት፣ የሰውነቱን እንክብካቤ፣ ጤንነቱን መጠበቁ ወይም ደግሞ እንዲሁም ደግሞ አበላሉ ጤናማን የተበጣጣነ ምግብ መብላቱ፣ ከራስ ጋር ያለው ግንኙነት ጤናማ ሲሆን ደስታን ይሰጣል። ሌላው ደግሞ ደስታ የሚሰጠን ከግንኙነቶቻችን ጋር ነው። የተለያየ ግንኙነት በጣም ለእኛ አስፈላጊ የሆኑት ግንኙነቶች በስራ ቦታ ቢሆን፣ በቤተሰብ ከመጀመሪያ ከራስ ጋር ብለናል። ከዛ በኋላ ደግሞ በቤተሰብ በትዳር ያለን በትዳር ውስጥ በፍቅር ግንኙነት ውስጥ ያለን ከፍቅር ግንኙነታችን ጋር እንዲሁም ደግሞ ከእህት ወንድም፣ ከቤተሰብ አዝማድ፣ ከጓደኞች፣ በመስሪያ ቤት ወርቅ አሰሪ ከሆንን ከሰራተኞቻችን ጋር ሰራተኛ ከሆንን ከአሰሪያችን ጋር ከህብረተሰቡ ጋር ይሄ ሁሉ ግንኙነት መቼም ሰው ሁሉ ሰው ጋር ቢቻለው በሰላም ሲኖር ደስታን ይሰጣል። በግንኙነት ውስጥ ያለ እርካታ አለ። ሌላው ደግሞ ግንኙነታችን እራሳችን በምናከናውነው ክንዋኔዎቻችን ነው። በትምህርት መማር ይሁን ዲግሪ ማግኘትም ይሁን እንዲሁም ደግሞ ራስን በግል ማሳደግ በባለሙያነት ራስን ማጠንከር ይሁን እንዲሁም ደግሞ በማንበብ በማወቅ የሚል በዛ ውስጥ ደስታ አለ። ሌላው ደግሞ የምናከናወናቸው ነገሮች ወይ ቢዝነስ ሊኖረን ይችላል፣ ወይም ደግሞ አንድ ነገር ልንፈጥር እንችላለን፣ ልንሰራ እንችላለን፣ ግጥም፣ መጽሐፍ ሙዚቃ መጫወት የተለያዩ ነገሮችን ስናከናወን ወይም ደግሞ ጥሪያችንና የተፈጠርንለት ዓላማ ለዛ መኖር ስንበቃና በዛ መንገድ ላይ ስንሆን ዋጋ ቢያስከፍለንም ውጣውረድ ቢኖረውም በዛም እርካታ አለ። ሌላው ደግሞ ሰው ልጅ ደስተኛ የሆነበት ከፈጣሪው ጋራ ፈጣሪ አለ ብሎ የሚያምን ከዛ ግንኙነቱ ጋራ ሰላማዊ ግንኙነት ሲኖረው፣ መወደዱ፣ መታየቱ፣ መጠበቁ ሲገባው፣ አይ እኔ አምላክ የለም ብዬ የሚያምን ደሞ በዛ ደግሞ እንደው እይታ እይታቸው የወርልድ ቪዋቸው ይሆናል። አንዳንድ ሰዎች የነሱ እምነት ወይም ደግሞ ተፈጥሮ ጋር የሚያሳልፉት ግንኙነት ሊሆን ይችላል ወይም የተለያየ አይነት እምነት ውስጥ ያለ ሰው ሁሉ ከዛ ፈጣሪ ብሎ ካመነው ጋር ያለው መልካም ግንኙነት ደስታን ይሰጠዋል፣ እርካታን ይሰጠዋል። ስለዚህ ደስታ በአንድ ወጥ ነገር አይደለም ውስጥ የሚገኝ አይደለም። ብዙ ነገሮቻችን ላይ ትኩረት ሰርተን የምናካበተው ሀብት ነው። ጥሩ ዝርዝሮችን ሰጥተሽናል እና ደስታ የደስታችን ምንጭ ሊሆኑ የሚችሉ እና ደስተኞች እንዲሆ ያደርጉን ከሚችሉ ነገሮች ጋር አያይዘሽ ግንኙነት፣ ከራስም ከያገለሰብም ከአምላክም ጋር ያለ ግንኙነቶች በስራ ቦታም በቤተሰብ ግንኙነትም፣ ከተፈጥሮ ጋር ያለን ግንኙነትም፣ እነዚህ ደስታን ሊፈጥሩልን የሚችሉ ነገሮች ናቸው ብለሽ አንስታሻቸዋል እና ከዛ ላይ እንድትጨምሪ ል የምፈልገው ነገር ምንድን ነው? ሁለት ነገሮች ወደ አእምሮ የመጡ አንደኛው ደስታ ምርጫ ነው ይባላል። ደስታ ምርጫ ነው ወይ መጀመሪያ? ሌላው ደግሞ ስለ ገንዘብ ምንም አላነሳሽም፣ እና ስለ ገንዘብ፣ ገንዘብስ ደስታ መሆን ይችላል ወይ? ገንዘብ የሌላቸው ሰዎች ደስተኛ ናቸው ወይ? ወይም ደግሞ ገንዘብ ያላቸው ሰዎች ደስተኛ ናቸው? ገንዘብ እና ደስታን እነዚህ ሁለቱን አያያዘሽ ብትናገሪኝ ደስ ይለኛል። በእርግጥ ምርጫ ነው፣ ምክንያቱም ደስታን አሁን ለምሳሌ በገንዘብ አገኛለሁ ብሎ ገንዘብ የሚከታተል ሰው፣ ገንዘብን ብዙ የሚያካብት ሰው በጣም ብዙ ገንዘብ ኖሮት እስቲል ደስታን ላያገኝ ይችላል። ለዚህ ነው መጀመሪያ ላይ ስንተነት ነው እነዛን ስናሟላ ደስታን ይሰጠናል። ያን ነው ያን ሁሉ አሟልቶ ደስታ የሌለው ሰው የአእምሮ ጤንነት ሌላ ችግር አለ ማለት ነው ወይ ያልተፈወሰ አስተሳሰብና ትዝታዎች፣ ትውስታዎች የሚረብሸዋለ ማለት ነው። ስለዚህ ወደዛ ሄዶ ወደ ሕክምና ወደ እርዳታ መሄድ ይኖርበታል ማለት ነው። ገንዘብ መንገድ ሚልስ ነው በቃ በገንዘብ የሚያስፈልጉት ነገር መግዛት ይቻላል፣ ማድረግ ይቻላል። ስለዚህ እነዚህ ነገሮች ስናደርግ ልንደሰት እንችላለን። ገንዘብ ብቻውን ግን ደስታ ምንጭ ሊሆን አይችልም። አንድ ሰው ለምሳሌ በቃ እኔ ልቄ መገኘት እፈልጋለሁ ወይም በዚህ ረገድ ይህን ሁሉ ሀብት ማካበት ፈልጋለሁ፣ ከዛም ደግሞ እየበለጠ ከዛም ደግሞ እየበለጠ እያለ የሚሄድ ሰው ካለ መቼም አይደሰት፣ መቼም አይረካም ማለት ነው ምክንያቱም አል አይበቃውም። በቃ ብሎ እርካታ ውስጥ ደስታ ውስጥ መግባት አይችልም። ሌላውን ለመያዝ ዝም ብሎ ሲጣጣር ማለት ነው። ስለዚህ ገንዘብ የደስታ ምንጭ አይደለም፣ ነገር ግን ገንዘብ ደስታን ፈንድ ማድረግ ይችላል፣ ሊረዳ ይችላል፣ ያስፈልጋል ገንዘብ እና ውሳኔዎቻችንን በዚህ በቃ ከራሳችን ጋር ባለ ግንኙነት፣ ከሌሎች ጋር ባለ ግንኙነት፣ በምናሳካቸው በምናደርጋቸው ነገሮች ላይ፣ ፈጣሪ ጋር ባለን ግንኙነት እነዚህን ላይ ስናተኩር የደስታ ምንጫችን የምንደርስበት ይሆናል። በደስታ በምርጫ ልንደሰትና ልንረካ በዛ እንችላለን። ከዚህ ጋር ተጨምረሽ እንድትመልሽ የፈለኩት ምንድን ነው ለምን አስፈለገን ነው ደስታ አዎ፣ ደስታ ለምን አስፈልገን? ምክንያቱም አንዳንድ ሰዎች የምንኖረው ለመደሰት ነው እና በቃ መደሰት ብቻ ነው ፈልገው ሌላ ነገር ምንም አልፈልግም እና ለመደሰት ነው ፈልገው ይላሉ። እና ደስታ ለምን ያስፈልገናል የሚለው ነገር አንደኛም፣ እንዴት መጨመር እንችላለን የሚለው ነገር እነዚህ ሁለቶቹን አያይዘሽ ብትመልሽልኝ ደስ ይለኛል። ደስታን ለማግኘት መጣጣር በጤናማው መንገድ ከሆነ አሁን ለምሳሌ ሰው ራሱን እያደነዘዘ ደስታ በዛ አገኛለሁ ብሎ ከሮጠ ያ እውነተኛ ደስታ አይደለም። ራስን በማደንዘዝ የሚመጣ ማደንዘዝ ያልኩት ወይ በአልኮል ወይ በድራግ ወይ ምናምን እንደዛ ውስጥ ባለ ራስን በመርሳት ውስጥ ሁኔታን በመርሳት ውስጥ የሚገኝ ወይም በማደንዘዝ ራስን እውነታን ባለመጋፈጥ እውነታን ባለማየት የሚመጣ ደስታ ጊዜያዊ ነው። በዛ ጊዜ ደስታ አለው፣ እሱን አይደለም የምንክደው። ዘለቄታ ከዛ ሲወጡስ፣ ከዛ ሲያልቅስ፣ ያ ሰብስታንስ ያ ነገር ሲያልቅ፣ እስቲል ደስታ ጋነኝ ነው ወይ ኖ ነው? ደስተኛ ካልሆንኩኝ ከሱ ያንን አድርጊ። ደስታ ቀጣይነት ከሌለው የግድ ቆም ብዬ ወደ ራሴ መመለስ አለብኝ ማለት ነው። ምንድን ነው በህይወቴ ውስጥ ደስ የማያሰኙኝ ነገሮች ምንድን ናቸው? ሰው ራሱን መጠየቅ አለበት። ኃላፊነታችን ከራሳችን ጋር ሰላምን መፍጠር የመጀመሪያው ነገር ነው። ማወቅ ምንሽ ቆመ ስንል ነው ፣ ጊዜ ስንሰጥ ነው ከራሳችን ጋር። ጊዜ ከሌለን ዝም ብለን ከሮጥን፣ ማስተዋል የለም፣ ሪፍሌክሽን የለም። እና ጊዜ ያስፈልገናል ከራሳችን ጋር? ቆም ብለን ምን እያረግኩ ነው? ምንድን ነው የሚያስከፋኝ? ምንድን ነው የቸገረኝ? ምንድን ነው ለህይወቴ ደስታ እንዲጨምር የሚያስፈልገው? ቆም ስንል ለምሳሌ ጤንነት ከጎደለን ጊዜ የለኝም ብለን ያላረግናቸው ነገሮች በህይወታችን ላይ ኃላፊነቶች ወይም ደግሞ ግንኙነቶች ብልሽት ሽታቸው ወጥቶ ነገር ግን ተኩረን አተኩረን እሱን ለመጠገን ጊዜ ሳንሰጥ ዝም ብለን ሌላ ደስታ ፍለጋ ስንሄድ ያ ውስጣችን ያለ ደስታ ስለሚያኖረን እየቦረቦረ ስቲል ሀዘን ውስጥ ያኖረናል። ያንን ግን አተኩረን እርዳታ ካስፈለገን እርዳታ ጠይቀን የሚያስፈልገው ነገር ስናደርግ ወደ ደስታችን እየጨመረን እንሄዳለን። ስለዚህ ደስታ እየጨመረ፣ እየቀነሰ ያደገ እየጎደለ የሚሄድ ነገር ነው እና ትጋት ይፈልጋል። ይሄን ሁሉ ለማወቅ ደግሞ ሰው ከራሱ ጋር ጊዜ ያስፈልገዋል። የት ነው ያለሁት? በምን ዓይነት ግንኙነት ነው ያለሁት? ከራሴ ጋር ያለኝ እንክብካቤ እንዴት ነው? ሰውነቴን በትክክል እየጠበቅኩ ነው ወይ? በትክክል እየበላሁ ነው ወይ? እንቅስቃሴ ስለ ሰውነቴ በቂ እየሰጠሁት ነው ወይ ያ የሚያስቆዝመው ያን ላይ ትኩረት አድርጎ እርዳታ ፈልጎ ማድረግ ነው። ግንኙነት ከሆነ ቀደም እንዳልኩት ግንኙነቱን ለማስተካከል ጊዜ መውሰድ፣ ቀጠሮ መያዝ፣ መነጋገር፣ መወያየት፣ ችግርን መፍታት፣ ከአቅም በላይ ከሆነ ደግሞ እርዳታን ስነ ልቦና አማካሪ ጋር መሄድ እንደዛ፣ በዛ መንገድ ማስተካከል ይቻላል። የህይወት ትርጉም ያጣባቸው ሰዎች ምን ማድረግ እንዳለብኝ አላውቅም፣ ፍላጎት የለኝም ይሄንን ማረግ እፈልግ ነበር፣ አሁን ግን የምንም ነገር ፍላጎት የለኝም፣ ደስታ የሚባል በውስጤም የለም፣ አቅም የሚባል የለኝም የሚል ሰው ይሄ ከስነ ልቦና ጋር የተያያዘ ነገር ነው ወይም ደግሞ ከአካላዊ ጤንነት ጋር የተያያዘ ነው። ስለዚህ ዶክተሮችን ወይም የስነ ልቦና ባለሙያዎችን ጋር ሄዶ ያንን የፈቱ የፈቱ ያሰረን ነገር እየተፈታ እየተፈታ እየተፈታ ወደ ደስታ ውስጥ መግባት ራሳችንን ወደዛ ማስገባት እንችላለን ማለት ነው። ከፈጣሪው ጋር ሰው ሰላም ከሌለው ለምን ይሄ እናደርግ ለምን ይሄ የሆነ በቃ ምሬትና ቁዘማ ከአምላክ ጋር ያለው ደግሞ ከፈጣሪ ጋር ያለው ደግሞ እሱንም ደግሞ የመንፈሳዊ መሪዎቻችንን እንዲሁም ደግሞ ሃይማኖታችን በሃይማኖት ውስጥ ያለን ሃይማኖታችን የሚለውን የሚደግፈውን ነገር አምላክ ብለን የያዝነውን ራሱ ቀጥታ በጾም በጸሎት ጊዜ በመውሰድ ያንን እርዳታና ምሪት በግል መጠየቅ እንዲሁም የምናምናቸው የምናከብራቸው አገልጋዮች ወይም ደግሞ የሃይማኖታችን መሪዎችን ማናገር መጠይቅ፣ በዚህ መንገድ ደግሞ መፍትሄ እያገኘን፣ ምክንያቱም ለሁሉ ነገር አንድ መልስ የለም። በተለያየ ሁኔታ ውስጥ አሁን የስነ ልቦና አማካሪ ጋር ብንሄድ፣ አሁን ለምሳሌ ያ የመንፈሳዊ እይታችን ከሆነ የእኛን ያጨለመብን ለዛም ሊረዱ በዛም የተካኑ ከሆኑ ፕራክቲሳቸው እሱንም የሚያጠቃልል ከሆነ በዛም ሊረዱን ይችላሉ እና ይሄን ሁሉ ለማወቅ አንድ ሰው ምን ማድረግ አለበት? ቆም ብሎ የት ነው ያለሁት፣ ምንድን ነው ደስታን የነሳኝ፣ ምን ላድርግ፣ ምን ጎደለ የሚለውን ራሱን ማጥናት አለበት፣ ራሱን ማወቅ አለበት፣ የት እንዳለ መፈተሽ አለበት። ጥሩ ነጥቦችን አንስታሽ አለ። እንደው ጠቅለል ለማድረግ የአንድ ሰው ደስተኛ መሆን አስፈላጊ ነው ነው። ደስተኝነት ማለት ግን ሁልጊዜ ዩፎሪያ ብለን የምንለው የሚላውን ስሜት ይኖረው ማለት አይደለም። እርካታ ያለው ነገር፣ ስኬት ያለው ነገር፣ የተረጋጋ ነገር ጋር በተያያዘ አንድ ሰው ከራሱ ከአብላኩ ከህብረተሰቡ ከቤተሰቡ ጋር ያለው ግንኙነት እነዚህን ሁሉ አጣጥሞ መኖር ይያያዛል። የምንሰራው ስራ ጋር ያለን የምናገኘው ገቢ ያለን ገቢ ደግሞ ከራሳችን ጋር ያለው እንዴት እንዲጠቅመን ማድረግ የምንፈልገው ነገር እንድንገዛበት ማድረግ ከዛ ጋር እያያዛል፣ ዓላማ መር ህይወት ጋር እያያዛል። የምንኖርለትና የምንሞትለት ዓላማ ሲኖረን ደስተኞች እንሆናለን። እንደዚሁም ደግሞ ከማህበረሰቡ ጋር ደግሞ እያያዛል። ደስታ ብለን የምንለው ምንድን ነው ማለት፣ አንዳንድ ጊዜ ችግር ሲደርስብን ችግራችንን የምንወጣበት ችግራችንን መፍትሄ የምንፈልግበት መንገድ ምንድን ነው በዛ ሰዓት የሚሰማንን የመረበሽ ስሜት ጸጥ የምናደርግበት ራሳችን ነም የምናደርግበት እንደ አልኮል የሚሆን መጠጥ የሚሆን ወይም ደግሞ ስራ በማብዛት የሚሆን ወይም ራሳችንን ኮንሽስ ሳንሆን ዲስትራክት የምናደርግባቸው መንገድም ከሆነ እነዚህ ሰላምን የሚነሱ ናቸው በዛ ሰዓት ደስታ የሚሰጡ ሊሆኑ ይችላሉ ነገር ግን ሰላም ደግሞ ዘላቂነት ያለው ሰላም ደግሞ አይሰጡንም ስለዚህ ያ ደግሞ ደስታን አይፈጥርም ስለዚህ ያን የተመጣጠነ ነገሮችን ውስጥ መኖር አጠቃላይ የሆነ ሰላምንና ደስታን የሚፈጥር ነገር ነው የሚለውን ነው የተረዳሁት። እንዲሁም ደስታ ደግሞ ማህበራዊ ነው፣ ካልቸራልም አስፔክት አለው። ምንድን ነው የኛ ባህል የሚያስደስተው ነገር ስንል ነገር ስንፈጽመውም ደግሞ እንደዚሁ ከመንፈሳዊ ጋር ከባህላዊ ጋር ካልቸራል ውስጥ ስናስገባው ይሄን እነዚህ ነገሮችም ለሰዎች ደስታ ከሚፈጥሩላቸው ነገሮች ናቸው እና እንዲሁ ጠቅለል ብናደርገው አንዳንድ ጊዜ ደግሞ ፋክተሮቹ ምንድን ናቸው ብንል ስንል አፈጣጠርም ከዘረመል ጋርም ይሄዳል። እንደገና በህይወታችን ውስጥ የምናደርጋቸው ጤናማነታችን፣ ስኬቶቻችን፣ ጥረቶቻችን ደስታ የሚፈጥሩ ነገሮች ናቸው እና ደስታ የሚነሱ ነገሮችና ምንም አይነት ኤነርጂ የሌለና ከሌለን ጤናማ እንዳልሆነ የሚያመላክቱ ነገር ስለሆነ የስነ አእምሮም ሆነ የስነ ልቦና ወይም ደግሞ እንደዚሁም ደግሞ አካላዊ ችግር ካለብን ደግሞ ህክምና ያስፈልገዋል ማለት ነው። በአጠቃላይ ኤነርጂ ሌቭላችንን የሚወስን ነገር ስለሆነ ደስተኛ መሆን ከስኬትም ጋር እያያዛል። እንደገናም ደግሞ ከመረጋጋትም ጋር እያያዛል ከዓላማም ጋር ያዘ የብዙ ነገሮች ውጤት ነው ማለት ነውና፣ ያንን ከራሳችን ጋር ነው መጀመር ያለብን። ስለዚህ ራሳወቅነት ብለን የምንለው ሰልፍ ኮንሺየስ መሆን፣ ራሳችን አውቀን ራሳችን እየገመገንን ያንን ነገር መመርመር ያስፈልገናል። ያክሹ በጣም ጥሩ ነጥብ እና ዶክተር ጤና እጅግ አመሰግናለሁ ስለሰጠሽን ማብራሪያ ተመልካቾቻችን፣ እንደ እንደሌላው ጊዜ ከኛ ጋር በመሆን የሰነድ ቦና ምታኞችን እና አንድ ርሶችን አብረን በምንነጋገርበት ጊዜ የእናንተም አስተያየት ወሳኝነት ስላለው አስተያየቶቻችን እንድትሰጡ እንጠይቃለን። እናመሰግናለን።